ሰላም ጋይስ፣ ከእንቅልፌ አሁን የተነሳሁት። ለምንድን ነው እነዚህ ቪዲዮች የሚሰሩት? ካሜራ እዚህ ጋ አለ፣ ላይቲንግ አለ። ብሎገሮች ያ ግን በቃ ድራማ ትስሩብን ለማለት ብዬ አሁን ከእንቅልፌ ገና እንደተነሳሁ እኔ የዋሸኋቸው አይደለም። ከእንቅልፍ እንደተነሳሁ አሁን አስራ ሁለት ሰዓት ነው። አላም እንደቀሰቀሰኝ ካሜራዬ እዚህ ጋር ነበረ እዚህ ጋር እዚህ ጋር ወጣሁት። በቃ ተመልሼ እዚህ ጋር፣ ያው ብዙ ድራማ ነው ብቻ this is EJ ቪሎግ አትስራ እስቲ ምንድን ነው አራት ሺህ ሰብስክራይበር ገብተናል። ቲክቶክ ጀምሬ ፖስት ያደርኩት የመጀመሪያው ሁለት ቪዲዮ ሁለት መቶ ሺ ና ሶስት መቶ ሺ ታይቷል። ይህን ሁሉ ጠፍቼ ራሱ እንትን አልተፈጠረም። ሌላ ደግሞ ዩቲዩብ ላይ አሪፍ አሪፍ ሾው አይነት ቪዲዮዎችን ለመስራት እየተዘጋጀሁ ነው። ያው ቪሎግ ነገር ሆኖ በጣም ያበደ እንትን ነው እየተዘጋጀሁ ነው። በጀቱ ነው፣ በጀት የለም ወደነዋል ግን በጀት የለም። በጣም ያው ወደነዋል ግን በጀት የለ ማለት ያው አሪፍ ነገር ለመስራት እስቲ እየተጣጣርኩ ነው። ትንሽ ጊዜ ነው የምቆየው። የዛሬው ቪዲዮ ኤ ዴይ ኢን ላይፍ ነው ነ የሚባለው በቃ የዛሬውን ውሎ ኖርማል ውሎ ሁሉንም እቀርጸዋለሁ። ለቪዲዮ ብዬ የማደርገው ነገር ምንም የለም። ዝም ብዬ ውሎውን የቪዲዮ ሳልቀርጽ ውሎውን የብቸኝነት ውሎ I'm gonna show it to you በዚህ ቪዲዮ ማለት ነው። እና ቪዲዮ ብዙ ሰው ጋር እንዲደርስ ላይክ ማድረጋችሁን እንዳትረሱ፣ እና ሰብስክራይባችሁ እና ደግሞ ማለት ነው ሙቮት ያደረጋችሁ ሰዎች፣ እንደኔ ሙቮት ያደረጋችሁ ሰዎች በስንት ዓመታችሁ ሙቮት እንዳደረጋችሁ እስቲ ኮመንት ላይ አስቀምጡልኝ፣ ወይ ደግሞ በስንት ዓመታችሁ ሙቮት ለማድረግ እንዳሰባችሁ ሁለቱም ሀሳብ የመውጣት ሀሳብን ከሌላችሁ፣ ካልወጣችሁም ደግሞ ኮመንት ላይ ፒው ብላችሁ ሳሱ

ፋኪን ኮልድ ሻወር ኮልድ ሻወር። በጣም በጣም ቀዝቃዛ በጣም ቀዝቃዛ። ይሄ ነገር ምንድን ነው የሚባለው? ይሄ ይሄ እዚህ ጋር በርዝማርክ ነው። እዚህ ጋር ምልክቶች አሉ። አሁን ደግሞ ቁርስ መብላት አለብን። ቁርስ ኩክ እናደርግና እንበላለን ማለት ነው። ብቻ እንሂድና ቁርስ ምስራ የሚባል ነገር

በጣም ሲምፕል ምግብ ነው። በቃ ምንም ሶስት ነገር ነው። ቀኑ ሙሉ ቪዲዮ እየቀረጽኩኝ ያልኩትና ቪዲዮ ብሎግ አድርጌ ምናልባላ ፒሲ ሰክቼ ሳይ ቁርስ ሰርቼ የበለውቻ ነው የተቀረጽ የቀረው እንዳለ ሪከርድ አልተደረገ ሳላስ ጀምረው ነው ሙሉ ቀኑ ብሎግ ሳረግ የነበረው እና በቃ ዝም ብሎ ከሚባክል ብዬን ያስገባት ትናንትና ነው እንቁላልና ቁርስ የበለውት። አሁን ሄደን ኩክ እናርግ። ምን ልግዛ? ቀለል ያለች ሁለት ንዶሚ

ሁለተኛውን ሊዘዋለ ሁለተኛው እዛ እንደዚህ እንደዚህ እናደርገውና ቅቤ ጨምርበት። አተር ያማል። አብዛኛው ሁሌ ሽሮ ሚበላት የለም። ዝም ብሎ ለጨዋታ ሰው ልምደት አዎ እሱ መልክ ነው። እኔ በጣም የሚያስፈራ ነገር ይመስላል። ጌታ ሆይ እንድበላ እርዳኝ። ይህንን አደገኛና አስፈሪ ምግብ እበላው ዘንድ እርዳኝ። አንድ ነገር የምበላ መስሏል። ሲያምር ይቀራል። አያችሁ ማይ ዳይኒንግ ቴብል ፎከሱ እንደዚህ ነበር። ማይ ዳይኒንግ ቴብል፣ እዚች ጋ ነው የምንበላው። በቃ ለቁርስ ካሜራ ይዞ መጣ ቀረጹ ብለህ ገና ቀስ ቀስ አድርገው ቁርሳችንን በልተናል። አሁን ምንድን ነው የምናደርገው? እዚህ ጋ ነው ቪዲዮ መስራት ነው በቃ ምንም ቪዲዮ መስራት ነው። አሁን ቀጣይ ማድረገው ነገር ምንድን ነው? ያስፈልገኝ ስልኬ ይሄድ ጀስት ስልኬን ካመጣለ ባይ ዘ ዌይ እንዲህ በኋላ በአንድ ኤዲት ማድረግ ስለማልችል ማለት ነው እንደዚህ አይነት ሞራል የለኝም እና ኦሬዲ ቪዲዮን ኤዲት እያደረኩት ነው። እስካሁን ያያችሁት ቪዲዮ ኤዲት ተደርጓል። ቆላ ሳያችሁ ይኸው እንዳለ እንዳለ ኤዲት ተደርጓል። አንድ ላይ አይደለም ኤዲት ማድረገው ቪዲዮ በቃ አንድ ባ ዳውን። እቺ እንደቀረጽኳ ቶሎ ልከዋለሁ፣ ሞላዋለሁ ቦታው ላይ እንደዛ ነው። ኤዲት አልችልም፣ አልችልም። ትግስት የለኝም። በአንድ ጊዜ አንድ ሁለት ሰዓት ምናምን ፈጅቼ ሙሉ ኤዲት ማድረግ ትግስት የለኝም እና ስልኬ እና ላይቱ ምናምን አመጣዋለሁ አይደል። ኧረ ምንድን ነው የምመላለሰው? እሺ፣ እሺ በቃ ቪዲዮ ቀርጻለሁ። ቪዲዮ ከቀረጽኩኝ በኋላ ኤዲት ያደረኩት አሳያችኋለሁ። እሺ ቪዲዮ ሪከርድ አድርገን ጨርሰናል። አሁን ምንድነው? ኤዲት ነው የምናደርገው ። ኤዲቱን ኦልሬዲ ጀምረዋለሁ። ቆይ እስኪ የት ሰ- ወይኔ፣ በጣም ላግ ያደርጋል ስልኬ እሺ ይኸውና የተወሰነ ኤዲት እያደረኩት ነው። እና ቲክቶክ ላይ ገብታችሁ ቼክ አድርጉት። ይህን ቪዲዮ በጣም በጣም አዝኜ ነው የሰራሁት፣ እየዋኛው ለማምጣት ይኸውላችሁ አይቻልም። ኦኬ እንደዚህ። እሺ ይሉት እየዋኙ ይመስላል። እስቲ እዚህ ጋር የሞት ኤዲት ስንፈት ኤዲት ይላል። ይሄን ማስተካከል አለብኝ። ብቻ ኤዲት አድርጌ ጨርሼ አሁን ቲክቶክ ላይ ፖስት አድርገዋለሁ እና በቃ እዚህ ጋር በማቋረጤ አትፍረዱብኝ ጋይስ። እዚህ ጋር በማቋረጤ አትፍረዱብኝ። እኔ ራሴን ለማሻሻል በጣም እየሞከርኩ ማለት ጀስት ቢከዝ ኤዲት ማድረግ ስላቃትኝና ትግስት ስለሌለኝ ብቻ ይህን ቪዲዮ እዚህ ጋር ላቋርጠው ነው። በቃ እስከ ስድስት ሰዓት ያለውን አይታችሁታል። ስድስት ሰዓት ያለውን አይታችሁታል። ቁርስ በላለሁ ወይ የሆነ ቪዲዮ ቀርጻለሁ። በቃ ግማሹ ውሎዬ ነው እና ይህ በቂ ነው ብዬ አላስብም እኮ ግን እስከ ማታ ድረስ ያለውን እንዳለ ባሳያችሁ ደስ ይለኝ ነበር። ግን በጣም ብዙ ችግር አለብኝ በቃ ኤዲተር መቅጠር ደግሞ አልችልም። አቅም የለንም ኤዲተር ለመቅጠር። በነፃ ኤዲት ሊያደርግልኝ ፈቃደኛ የሚሆነው ሰው ደግሞ ምን አይነት ሰው ነው? ኤዲቲንግ የምበልጠው ሰው ነው። እና ከኔ የተሻለ ኤዲቲንግ እስኪል ኖሮት በብድር በዱቤ ምናምን ኤዲት የሚያደርግልኝ ሰው ካለ በጣም ደስ ይልኛል። ማለት ብቻ እንደምንም ብዬ ይሄ የጀመርኳትን ቪዲዮ ጨርሳታለሁ። ከቻልኩኝ ጨርሳለሁ ማታ ምናምን ነገር። ነገ ማክሰኞ ነው። የቲክቶኩን አሁን የጀመርኩትን የዋኘው ያለውን ቪዲዮ እና ምንድን ነው ሌላ ፖስት ማድረገው ሰከንድ አካውንቴ ላይ አዲስ ኮንቴንት ለየት ያለ ነገር፣ ሶስተኛ ደግሞ ለእሮብ የሚሆን ቪዲዮ እቀርጻለሁ። ይህ ይህን ቪዲዮ ዛሬ ነው ፖስት ያደረግኩት ፕሮባብሊ እና ምከሩኝ። ቴራፒ ይፈልጋሉ ይሁን ነገር ጀምሬ መጨረስ አልችልም። በጣም ያጨናነቀኝ ስለሆነ እዚህ ጋር ቪዲዮ ናወቀዋለሁ። ይሄ ቪዲዮ ከተመቻችሁ ሙሉ ቪዲዮ ሙሉ ውሎህን ስራለን ብላችሁ ኮመንት ላይ አስቀምጡልኝ። ከዛ በቃ እንደምንም ብዬ ትክክለኛ ሙሉ ውሎዬን አሳያቸዋለሁ ማለት ነው። ሰብስክራይብ፣ ላይክ አድርጉ። ወዳችኋለሁ። እስካሁን ስለተከታተላችሁን በጣም አመሰግናለሁ። ፔስ አውት